የአሜሪካ ኤምባሲ መግለጫ አቧራ ማስነሳቱን ቀጥሏል። መንግስት በገዛ ህዝቡ ላይ የሚፈጽመውን የድሮን ጥቃት ያቁም የሚለው ማስጠንቀቂያ መንግስት ሰላማዊ መፍትሄዎችን ይፈልግ በሚል መቀየሩ እያወዛገበ ነው። የትራምፕ አስተዳደር በፋኖ ጉዳይ አሰላለፉን ይፋ አድርጓል። ፋኖን ዓላማቸውን በደንብ አስቀምጡ፣ ዓላማቸው አልገባንም ሲል እቅጩን ተናግሯል። የአሜሪካን መግለጫ ተከትሎ የእነዘመን አዲሱ የፋኖ ቡድን ምላሽ ሰጥቷል። በምላሹም ለድርድር ቅድመ ሁኔታ አስቀምጧል። ለድርድር ከተቀመጡ ቅድመ ሁኔታዎች አንዱ የውልቃይት ጉዳይ ሲሆን ውልቃይት የአማራ መሆኑ እውቅና ሲሰጠው ነው ለድርድር የምንቀመጠው ብለዋል። ብዙዎች ይህን የፋኖ ቅድመ ሁኔታ የማይመስል ነው በሚል እየተቹ ሲሆን ሌሎች ደግሞ ትክክለኛ ቅድመ ሁኔታ በሚል ሲያሞካሹ ታይተዋል። ለእውነተኛ ሰላም አማራጭ ዝግጁ መሆናቸውን የገለጹት የፋኖ ኃይሎች ወደ እውነተኛ ድርድር ለመግባት የበጃል ያሏቸውን ቅድመ ሁኔታዎች አስቀምጠዋል። ከቅድመ ሁኔታዎቹ መካከል ውጊያዎችን በአስቸኳይ ማቆም፣ የፌዴራል መንግስት የጸጥታ ኃይሎችና አጋሮቻቸውን ከአማራ ክልል ማስወጣት፣ በክልሉ የሚገኙ የገዢው ብልጽግና ፓርቲ ጽፈት ቤቶች በሙሉ መዝጋት፣ ከአማራ ክልል መንግስት አፍርሶ የሽግግር አስተዳደር መዘርጋት ይገኙበታል በጦርነቱ የተፈጸሙ ሰብአዊ መብት ጥሰቶች የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች በኩል የምርመራ ቡድን መዋቀር የምርመራዎች ውጤቶች ላይ ተመርክሶ ወንጀለኞችን ለፍርድ ለማቅረብ ተጨባጭ ተጠያቂነትን ማስፈን የሚችል ሁኔታ መፍጠር እንደ ቅድመ ሁኔታ ተቀምጧል። በአማራ ክልል የተቋረጡ በሁሉም አካባቢዎች የቴሌኮሚኒኬሽን የኢንተርኔት፣ የመብራት፣ የውሃ፣ የባንክ አገልግሎቶችን መመለስም ይገኙበታል። እንዲሁም ለአስርተ ዓመታት በአማራ ላይ የተፈጸመውን የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በይፋ ዕውቅና ሰጥቶም ለተጠያቂነት ዝግጁ መሆን እንደ ቅድመ ሁኔታ ተቀምጧል። አጠቃላይ በኢትዮጵያ ዘላቂ ሰላም ለመፍጠር የሽግግር ፖለቲካ ማዕቀፍና ታማኝነት ያለው ሁሉን አቀፍ ብሔራዊ ውይይት መጀመርን እንደሚበጅ የፋኖ ኃይሎች ጠቁሟል። ለዚህም መንግሥት አካታች አስተዳደር ለመመስረትና የሽግግር ሂደቶችን ለማሳለጥ ዝግጁ እንዲሆን አሜሪካ ጫና እንድታደርግ ጠይቀዋል። ህብረት አደራዳሪነት በደቡብ አፍሪካ መዲና ፕሪቶሪያ በተፈረመ የሰላም ስምምነት መቆሙ ይታወሳል። ከጥቅምት 24 ቀን 2013 ዓ ም እስከ ጥቅምት 2015 ዓ ም የተካሄደው ይህ ጦርነት ተፋላሚዎች ወደ ተኩስ አቁም እንዲሄዱ የተባበሩት መንግስታት ድርጅትን ጨምሮ አሜሪካ፣ የአውሮፓ ህብረት፣ ቡድን ሰባት ብሪታንያና ሌሎችም ተጽዕኖ ፈጣሪ ሀገራት በጋራና በተናጠል የተለያዩ ጫናዎችን ሲያደርጉ ነበር። ጦርነቱ በፍጥነት ባለመቆሙ ምክንያትም ሀገራት በኢትዮጵያ ያላቸውን ፕሮግራሞች ማቋረጥ፣ ቢሮ መዝጋት፣ እንደ አጎዋ አይነት ለኢትዮጵያ ተሰጥተው የነበሩ የገበያ ዕድሎችን ማቆም፣ ተፈቅደው የነበሩ ብድሮችን መከልከልና የቀጥታ በጀት ድጋፎችን ማቋረጥ በኢትዮጵያ ላይ ከተደረጉ ጫናዎች ዋነኞቹ ነበሩ። እንዲሁም የጸጥታው ምክር ቤትና የአውሮፓ ህብረት በኢትዮጵያ ጉዳይ ተከታታይ የሆኑ እንዲሆኑ ውይይቶችን ማድረግና በኢትዮጵያ መንግስት ላይ ጫና የሚፈጥሩ ሪፖርቶችን ከማውጣት ጀምሮ የዓለም አቀፍ ሚዲያዎች ትኩረትም ከፍተኛ እንደነበር ይታወሳል። ይህ የሰሜን ኢትዮጵያ ጦርነት በቆም በተወሰኑ ወራት ውስጥ የፌዴራል መንግስት የክልል ልዩ ኃይሎችን መልሻ አደራጃለሁ በሚል ውሳኔ ማስተላለፉን ተከትሎ በአማራ ክልል ሌላ ጦርነት ቀስቅሷል። አንድ ዓመት በሞላው በዚህ ጦርነት ንጹሐን ዜጎች ኢላማ ያደረጉ ጥቃቶች፣ የጅምላ እስራቶችና ከህግ ውጭ ግድያዎች እየተፈጸሙ እንደሆነ ተመድን ጨምሮ የሀገር ውስጥና ዓለም አቀፍ የሰብአዊ መብት ጠበቃ ተቋማት ሪፖርት ያስረዳሉ። የኢትዮጵያ አጋር የሚባሉ እነዚህ ተቋማትና ሀገራት በሰሜን ኢትዮጵያ የነበረውን ጦርነት እንዲቆም ሲያደርጉት የነበረውን ጫና ለምን አሁን ሰፊ ህዝብና አካባቢ በሚሸፍኑት የአማራና ኦሮሚያ ክልል ያሉ ግጭቶችን እንዲቆሙ መድገም አልቻሉም የሚል ጥያቄ ነው ሳባቸዋል። በነፍጥ የታገዘው የአማራ ክልሉ ዓመፅ ወደ ወታደራዊ ግጭት ካመራም ሁለት ዓመት ተሻግሯል። በእነዚህ ጊዜያት ታዲያ አሜሪካን ጨምሮ ምዕራባውያን አገራት እንደ ትግራዩ ጦርነት ለአማራው ጦርነት ትኩረት አልሰጡም የሚል ስሞታ ይቀርብባቸዋል። በተለይም አሜሪካ ስለ ክልሉ ጦርነት የያዘችው አቋም በተመለከተም ጥያቄዎች ይነሳሉ። አሜሪካና ምዕራባውያን አገራት በአማራና ኦሮሚያ ክልል ባለው ጦርነት የያዙት አቋም ማከራከር ከጀመረ ከራርሟል። በዚህ ጉዳይ ላይ አሜሪካና አውሮፓ ሳይቀሩም ምላሽ እስከ መስጠት ደርሰው እንደነበር እናስታውሳለን። አላይን አማራኛው ከወራት በፊት በዚህ ጉዳይ ላይ የአሜሪካ ኤምባሲና የአውሮፓ ህብረተሰቦችን ጠይቆ ነበር። በወቅቱ በአዲስ አበባ ያለው የአሜሪካ ኤምባሲ ለላይን በሰጠው ምላሽ በአማራ ክልል ያለው ውጊያ ያሳስበናል፣ ተፋላሚዎች ንጹሃን ዜጎችን ከአደጋ መጠበቅና የሰባዊ መብቶችን መጠበቅ አለበት። ቸው ብሏል። ኢምባሲው አክሎ በክልሉ ላለው ውጊያ መፍትሄ ውይይት ነው ብሎ እንደሚያምንም የገለጸ ሲሆን በኦሮሚያም ያለው የንጹሃን ሞት ኢኮኖሚና ፖለቲካዊ አለመረጋጋት እንደሚያሳስበው አስታውቆ ነበር። በአንጻሩ የአውሮፓ ህብረት ተመሳሳይ ይዘት ያለው ምላሽ ነበር የሰጠው። በህብረቱ የኢትዮጵያ አምባሳደር ሮላንድ ካቢያ ኢትዮጵያ በቅርቡ አባል የተቀላቀለችው ብሪክስ እንደ በተቋምም ሆነ በተናጠል የንጹሃን ግድያ እንዲቆምና የፖለቲካ ውጥረት ጽሑፎች እንዲረግቡም አንድም ቀን አውግዞ አያውቅም ሲሉ ምላሽ ሰጥተዋል። የሰሜን ኢትዮጵያ ጦርነት እንዲቆም በጽኑ ስንጠይቅ ነበር። በሰላም ስምምነት ውይይት ላይ ባንጋበዝም የተፈረመው ስምምነት እንዲተገበር የሚጠበቅብንን እያገዝን ነው የሚሉት አምባሳደሩ አሁንም በአማራና በኦሮሚያ ክልሎች ባሉ ግጭቶች ምክንያት ንጹሃን ከጥቃት እንዲጠበቁ፣ ተፋላሚዎችም ወደ ውይይት እንዲመጡም ግፊት እያደረግን ነው ብለዋል። በጉዳዩ ላይ አስተያየታቸውን የሰጡት ፕሮፌሰር መራራ ጉዲና በበኩላቸው የሰሜን ኢትዮጵያው ጦርነትና የአሁኑ የአማራና ኦሮሚያ የፖለቲካ ችግሮች የተለያዩ መልኮች ያላቸውና የማይነጻጸሩ እንደሆነ ይጠቅሳሉ። አሁን ላይ በአማራና ኦሮሚያ ክልሎች ያሉት ግጭቶችና ጦርነቶች የስልጣን ጥያቄዎች ናቸው። እንደ አውሮፓ ሕብረትና አሜሪካ ያሉ ሀገራትም ፌዴራል መንግስት ላይ ጫና መፍጠር ያልቻሉት ለዚህ ነው ሲሉም አክለዋል ፕሮፌሰር መራራ በተለያዩ ሀገራት ፖለቲካ ውስጥ ተጽዕኖ የምታሳድረው አሜሪካ የኢትዮጵያ ፖለቲካ ያላት አቋም ጨዋታ ቀያሪ እንደሆነ ይታመናል ለዚያም ነው በብዙዎች ዘንድ የአሜሪካ አሰላለፍ መነጋገሪያ የሆነው አማራ በታሪኩ ለመጀመሪያ ጊዜ መሰረትኩት ባለው ስርዓተ መንግስት ላይ ብረት አንስቷል ሁለት ዓመት ሊያስቆጠር በተቃረበው የፋኖ የትጥቅ እንቅስቃሴ ክልሉ የጦር አውድማ ሆኗል። የእርሻ መሬቶች ጦማ አድረው በባሩድ ጢስ ይታጠኑ ዘንድ ፈርዶባቸዋል። ነገሮች እዚህ ይደርሳሉ ብሎ የጠበቀ ማንም አልነበረም። ነገርየው ዶፍ ሆኖ ከመምጣቱ በፊት አለሁ አለሁ የሚል ኮቴውን ቢያሰማም ማንም ትኩረት አልሰጠውም። የፌዴራሉ መንግስት፣ ከሰሜን እየመጣ ያለ እሳት እንዲህ ይፈጀኛል፣ መንበሬን ይነቀንቃል ብሎ ያሰብ አይመስልም። የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላም ፋኖ እኛን ሊወጋ ሲያሴርብን የነበረው ከሰሜኑ ጦርነት በፊት ነው እኛ እንቅስቃሴውን በዓይነ ቁራኛ እየተመለከትን ነው የቆየ ነው፣ እንደ ህወሓት ሁሉ ሰራዊታችንን ሲያጠቃ ግን ቀጥታ ወደ እርምጃ ነው የገባ ነው ሲሉ ይናገራሉ። ስለ ጦርነቱ አጀማመር በአንጻሩ የፋኖ አማጺዎች የፌዴራል ኃይል ህግ ማስከበር በሚል ሽፋን ወደ ክልላችን ገብቶ ትጥቅ ለማስፈታት በመሞከሩም አማራ ላይ የተደቀነውን የህልውና አደጋ ለመቀልበስ ነው ወደ ውጊያ የገባ ነው ይላሉ። አድማሱን ወደ እርስ በርስ ጦርነት ከተሻገረ የሀገሪቱን ህልውና ሊፈትን ይችላል የሚባለው የአማራ ክልል ግጭት ከቅርብ ጊዜ ወዲህ በዓለም አቀፉ ማህበረሰብ ዘንድ ትኩረት እያገኘ የመጣ መስሏል። ለዚህም እንደ ምክንያት የሚጠቀሰው ጦርነቱ ከመቼውም ጊዜ በላይ ለሀገሪቱም ሆነም ለቀጠናው ከባድ አደጋ በመደቀኑ ሲሆን ከዚህ ባለፈም የክልሉ ሰላማዊ ህዝብ ላይ እየደረሰ ያለው መዓት አስከፊ መሆኑ ነው። በኢትዮጵያ በዋናነት የማዕከላዊን ፖለቲካ የሚዘውሩት የሶስቱ ብሔሮች በዋናነት የአማራ፣ ኦሮሚያና ትግራይ ብሔሮች የፖለቲካ ልሂቃን ሚና ከፍተኛ መሆኑ ይነገራል። እስካሁን እንደታየው ከሆነ ደግሞ ከሦስቱ ወገኖች የወጡ ልሂቃን አዎንታዊ ሳይሆን አሉታዊ የፖለቲካ ሚና መጫወታቸው እያጋደለ መምጣቱን ብዙዎች ይስማሙበታል። አገሪቱ የእርስ በርስ ጦርነትና የመበታተን አደጋ ተጋርጦበታል በሚባልበት በዚህ ወቅት የማዕከላዊውን ፖለቲካ ለመጋራት አቅምና ብቃቱ ኑሯቸው ወደ ዳር ያፈገፈጉ የሌሎች ብሔሮች የፖለቲካ ሊቃን በዝምታ መዋጣቸው ሊበቃ እንደሚገባ የሚጠቁሙ ድምፆች እየተሰሙ ነው።